ብዙ ጊዜ ሁሉን ነገር ይናወራለሁ እኔ አንቺን ወድጄሽ ጥሩ ሰውነሽ ብዬ ጓደኛ ካደረግኩሽ ሁሉ ነገሬ ነው ማወራልሽ። ገና ምን ላደርግ እንደሆነ ወይ ምን እንደተደረገ ያ ያ ነገር። ይሄ ጸባዬ አንድ ሁሉ ነገር ማውራቴ፣ ሁለት በጣም ሰው ማመኔ። ከምነግሽ በላይ አስከፍሎኛል ህይወቴ ላይ ህይወቴ ላይ እና በፊት ላይ አይገባኝም ነበረ። ይሄ የምታስቡትን ነገር አታውሩ አታውሩ ይባላል አይደለም? አይገባኝም ነበረ። ምን ችግር አለው ነው ጓደኛዬ ናት ወንድሜ ነው እህቴ ናት እያለ ችግሩ አይገባኝም ነበረ። በህይወቴ ፌኮኝ አላውቅም። ዳሁኛ ቃለው ችግሮኛ ቃል ተርቢያ ቃለው ተከድቻ ቃለው ጨንቆኛ ቃል ፌኮኝ ግን እኔ አላውቅም። የማልኖረው ነገር አላወራውም ገብተዋል። ለምን ብቻዬን እሆናለሁ? ካሜራ በሌለበት ሰዓት እኔና እግዚአብሔር ብቻ እንገናኛለን። በዛ ሰዓት ላይ የህሊናዬ ድምፅን ማጣት አልፈልግም። የሚረዳኝ ልክ የሚረዳኝ ይፈልጋሉ። የሚረዳኝ ነፍሴን ያሳርፍልኛል፣ ሸክሜን ያቀልልኛል። ህዝብ ተቀበለኝ አልተቀበለም ሰው እኔ ነፍሴን የሚያስደስታት ነበር። የሆነ ሰዓት ሊገባው ይችላል። ሰው ካልገባው ደግሞ እኔ ልክ አለ ሁሴን ያስደስታል። ስለዚህ እኔ ድሮም ያሉ አሁንም ያሉኝና ታይም ቱ ታይም ዲቨሎፕ እያረቁት የበለጠ የተንሳፈ እየበረረ በነጻነቴ ደስታን እየፈጠር አለሁልሽ። ስህተት ነው ሳይረዳኝ ከሚረዳኝ ተረብቶኝ ባይረዳኝ ይሻል። የሚቀርብህ ነገሮች ይኖራሉ። ለዛሬ ይቁር፣ ነገ ይደርሳል። እኔ ማጣት አልፈራም። ከዜሮ መጀመር ዜሮ ደግሞ ብሩ አይደለም፣ የሚያብረር አይደለም። የሚከብደ ሰው ነው የሚከብደ አበቃ የሚባል ነገር የለም። በቃ እግዚአብሔር እስካለ ድረስ አበቃ፣ ሞተ የሚባል ነገር የለም። ይሄ ነገር አይሆንም ብለሽ የተውሹ ነገር እግዚአብሔር ፍቃድ ካለበት የማይሳካበት ምንም ምክንያት የለም። ምንም ያህል ተስፋ የሚያስቆርጥ አይነት ፈተና በህይወታችን ቢገጥመም ግን እግዚአብሔር ነገ ሌላ መልካም ቀኖች አሉት። ትናንት እንዳለፍ ነው። መቼ ሲሆነ ነገር አልፈን ነው ዛሬ እዚህ ላይ ደረስ ነው። በዚህ ትናንት ያንን ነገር ያሳለፈ አምላክ ዛሬ ያለበትን ችግር ማሳለፍ ያቀት እዚህ ነገር የሚባል ነገር እንዳለ የሰው ልጅ ትንፋስ ውስጥ ካለ ድረስ ተስፋ መውጣት አለበት ብዬ አላስብም። ብዙ ሰው ተደግፌው ሸንበቆ ነው ብኝ አውቃለሁ። ብዙ ነገር ታምምኝበት አጥቾ አውቃለሁ። ምንም ነገር ምድር ላይ መመኪያ ነገር እንደሌለ አሳይ፣ እግዚአብሔር ግን አጣሁት በዚህ ሁሉ ውስጥ ያስተማረኝ እዚህ ምድር ላይ ድንቅም ብርቅም ነገር እግዚአብሔር ብቻ እንደሆነ፣ እግዚአብሔርን የያዘ ሰው እንደማያፍር፣ እንደማይከስር ህልሙ የህልሙን ጥግ እንደሚያይ። አሁን ፕሮሰስ ላይ ነኝ አይደለ ጥጌ ነው አይደለም። ገና በጣም ብዙ ድንቅ ነገር እንደምሰራ አቃል። እውነተኛ ፍቅር ከሆነ ምንም ይግባ ምን አትለያይ። እንዶም ያንን ነገር እንደ እንዴት ነው በጣም ስትሮንግ ያደርጋል። እንደውም የመጣው ነገር ሊያለያይክ የመጣው ነገር የበለጠ ያፋቅራል። እንደዚህ አይነት ሰው አጋጥሞ ያቅም ይሁን ሊያጋጫቸው የመጣውን ነገር ወደ ፍቅር ይቀይሩታል። ተራ ቦታ ላይ የማይገኘን ወንድ በጣም ደስ ይለኛል። ምክንያቱም ወደፊት አብሬው ስኖር ወደፊት ትዳር የሚባለው ቦታ ላይ ስንደርስ ቁጭ ብለው ከኔ እኩል የሚያወራ ወንድ እንዲሆን አልፈልግም። በደንብ በቃ ሰራተኛ የሆነ ወንድ እውነት በጣም ደስ ይለኛል። ምንም የሚያስፈራኝ ነገር የለም። ምክንያቱም ከደከመኝ የትም ቦታ መተኛት፣ ከሞትኩም ቀኔ ነው። ከራበኝም ደግሞ ማንፈጠረኛ አለው ሊያበላኝ ግዴታው ነው። ሆን የሚያሸማቅቀኝ ነገር የለም። ሰልባጅ ገዝቼ ለብሳለሁ፣ ደስ ይለኛል፣ ርካሽ ነው፣ ቆንጆ ነው። ወይኔ ሶፊ ታዬ ምናምን የሚል ነገር የለ። እኔ ሰው መሆኔ ብቻ ነው